እግዚአብሔርኛን እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም፣ ዳግመኛ አይታመምም፣ ዳግመኛ አይሞትም። መዳን ያበቃና የተፈጸመ ከሆነ ለምን ስለ ንስሓ ይሰበካል? ለምን ጉባኤ ይዘረጋል? ለምን ጾም ይጾማል? ለምን ጸሎት ይጸለያል? አንዳንዶች ድነናል ብለው ሲናገሩ ትእዛዛቱን መጠበቅ አያድነንም አንዴ ድነናል ይላሉ። መጾም መጸለይን ከመዳናችሁ ጋር ይጣላል ይሉናል። ሰው እግዚአብሔር ላደረገው የማዳን ሥራና ጸጋ ምላሽ መስጠት አለበት። በመጨረሻው ዘመን የሚገለጥ ሌላ መዳን አለ። መዳን አንድ ጊዜ ተፈጽሞና ያበቃ የሆነ እንደሆነ ለምንድነው ቅዱስ ጳውሎስ ገና እንዳልተፈጸመ ፈጽሙ የሚለን? ብንጸና ነው ከእርሱ ጋር የምንነግሰው። በጽናታችን ምክንያት ነው መንገሳችን የሚመሰርተው። እንዴት ነው? አንድ ሰው ወደፊትም ከሚመጣው ኃጢአት ድኛለሁ ብሎ ሊያውጅ የሚችለው መንግስት ኮንዶሚኒየም ገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው። መዳናችንን የሚወስነው ጽናታችን እንጂ ማመናችን ብቻ አይደለም። ማመናችን ለዚህ ሁሉ ግን መሰረት ነው። የራሳችሁን መዳን ፈጽሙ ንዑድ ክቡር የሚሆን ሐዋርያ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ ሁለት ቁጥር 12 ላይ ያሰፈረልን ቃል ነው። ይልቁኑ አሁን ከናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በኦርቶዶክሳዊት ቤተክርስቲያን አስተምህሮ መዳን የሚጀመር ነው፣ መዳን የሚፈጸም ነው። አንዳንዶች ኦርቶዶክሳውያንን ድናችኋል ወይስ አልዳናችሁም እያሉ ጠበብ ያለ ጥያቄ ሲጠየቁ ይሰማል። እኛም እንዲህ እንመልሳለን፣ ድነናል፣ እየዳንን ነው፣ እንድናለን ብለን እንመልሳለን። ይሄ ለምን እንደሆነ ጥቂት የእግዚአብሔርን ቃላት አስታውሳችኋለሁ። ከቀድሞ ከአዳም በደልና ኀጢአት፣ አዎን ከመርገመ ሥጋና ከመርገመ ነፍስ ጌታችን አድኖናል። በአዳም በደል ከመጠየቅ ነፃ አውጥቶናል። አዎን ድነናል። ከአጋንንት ቁራኝነት፣ ከሲኦል ነፃ አውጥቶናል። ድነናል። የጎሰቆለውን ባህርያችንን አድሶታል። ነፃ ፈቃዳችንን አድምቆታል። ለኀጢአት ተሸናፊ የሆነውን በበደል ምክንያት የገባውን ጽድቅ ብንሰራ ፍሬ እናፈራ ዘንድ ኃይል ሰጥቶናል፣ አድኖናል። ገነትን ከፍቶልናል። ሲኦልን በዝብዞልናል። አዎን አድኖናል። በጅምላ ከመኮነን ነፃ አውጥቶናል። እኛ ኦርቶዶክሳውያን ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም ማለታችን እንጂ ትእዛዛትን መፈጸም የለብንም ማለታችን አይደለም። እግዚአብሔር ዳግመኛ እኛን ለማዳን መከራ አይቀበልም ማለታችን እንጂ ከክፋት እና ከመንፈሳዊ ሰራዊት ጋር ከአጋንንትና ከኩያት ፍትወታት ጋር መጋደል የለብንም ማለታችን አይደለም። አዎን እኛ ድነናል ብለን ስንናገር በሰጠን ጸጋዎች መጽናት የለብንም ማለታችን አይደለም። አንዳንዶች ድነናል ብለው ሲናገሩ ትእዛዛቱን መጠበቅ አያድነንም አንዴ ድነናል ይላሉ። ደግሞም ተጋድሎ ብላችሁ መጾም መጸለይን ከመዳናችሁ ጋር ይጣላል ይሉናል። እኛ ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም፣ ዳግመኛ አይታመምም፣ ዳግመኛ አይሞትም፣ ዳግመኛ አይሰቀልም ማለታችን እንደሆነ እነግራቸዋለሁ። ይሄን ብቻ ብለን ግን አናቆምም ወገኖቼ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ አንድ ቁጥር አምስት ላይ እንዲህ ይላል በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነትና በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል፣ ይላል። በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን ይላል። እሱን ነው እንድናለን የምንለው። በሰማይ ቀርቶላችኋል ነው የሚለን። ገነት ተከፍታለች እንጂ ገና አልገባንባትም። ለዚህ ነው ገና ቀርታለች የሚለው፣ መንግሥተ ሰማያት። ለዚህ ነው በሰማይ ቀርቶላችኋል የሚለው። እድል አለን እንጂ ገና አልጨበጥነውም። ለዚህ ነው በሰማይ ገና ቀርቶላችኋል የሚለን። አያችሁ፣ በመጨረሻው ዘመን የሚገለጥ ሌላ መዳን አለ። እሱን ደግሞ እንድናለን እንለዋለን። ድነናል፣ በጅምላ እንኮነንም፣ ድነናል መርገመ ሥጋ መርገመ ነፍስን ሽሮልን በአዳም በደል ከመጠየቅ ነጻ አውጥቶናል። ግን ደግሞ በመጨረሻው ዘመን ሊገለጥ የተዘጋጀውን መዳን ተስፋ እናደርጋለን። እሱ በሰማይ ቀርቶላችኋል የሚለን እሱን ነው። እሱን መዳን እንድናለን እንላለን። እግዚአብሔር ማዳኑን አንዳች ነገር ሳይቀረው ፈጽሞልናል። አዎን ድነናል። ግን ደግሞ በእግዚአብሔር የማዳን ጸጋ ላይ የእኛ ጽኑ ተሳትፎ ስለሚያስፈልግ የራሳችሁን መዳን ፈጽሙ ይለናል። የእግዚአብሔርማ መከራ ተቀብሎ ፈጽሞልናል። የአምላካችንማ ተሰቅሎ አድኖናል። የመዳንን ጸጋ ሰጥቶናል። ለመጨረሻው ለሚገለጠው መዳን ግን የእኛ ድርሻ ስለሚያስፈልግ የራሳችሁን መዳን ፈጽሙ ይለናል። ይሄ እኛ ልንፈጽመው የሚገባን መዳን እንደ መጽሐፍ ቅዱስ አስተምህሮ ንዑድ ክቡር የሚሆን ጳውሎስ እንዲህ ብሎ ገልጦታል። ምን ይላል? እኛ ግን ከቀን ስለሆንን የእምነትና የፍቅርን ጥሩር፣ የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር፣ እግዚአብሔር ለቁጣ አልመረጠንምና፣ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይለናል። የመዳንን ተስፋ አለ። ፈጽሙ የተባልነው ይህን ተስፋ ለማግኘት በመጠን እንኑር፣ እግዚአብሔር ለቁጣ አልመረጠንምና ካለ በኋላ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ አለ። የምናገኘው መዳን አለ እሱን እንድናለን እንላለን። መዳን አንድ ጊዜ በእግዚአብሔር ተፈጽሞ ተሰጥቶን በቃ ያ፣ በቃ ቢሆን ኖሮ ወገኖቼ፣ መዳንን ተስፋ ይለው ነበር። ዳግመኛስ መዳንን ለማግኘት ነው እንጂ እያለ እንዳልተገኘ መዳን ስለሌላ መዳን ያወራ ነበር። እንድናለን የምንለው ይሄን መዳን ነው። የመዳንን ተስፋ መዳንን ለማግኘት ነው እንጂ ይላል። ይሄንን መዳን ነው። የራሳችሁን መዳን ፈጽሙ የሚለ ድነናል እንድናለን የምንለው ለዚህ ነው። ሰው እግዚአብሔር ላደረገው የማዳን ሥራና ጸጋ ምላሽ መስጠት አለበት። ምላሽ መስጠት ስላለበት ነው የራሳችሁን የሚለው ቃል ንዑድ ክቡር ጳውሎስ አጉልቶ የጻፈልን። የራሳችሁን መዳን ፈጽሙ የሚለን ለዚህ ነው። አንድ ሊቅ ጎርጎሪዎስ ፓልማስ የሚባል ሊቅ እንዲህ ይላል፣ እግዚአብሔር ይሠራል፣ ሰውም ይተባበራል ይልና ጸጋውን ለመጠበቅና በጸጋው ለመጽናት የሰው ጥረትና ትጋት የግድ ነው ይላል። እግዚአብሔር የመዳንን ጸጋ ሰጥቶናል። ግንስ እንዲያው በከንቱ የምንቀበለው ሳይሆን አብረነው የምንሰራን የሆን ነው። በአዲስ ኪዳን መጽሐፍ ቅዱስ ለዚህ ነው አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን የሚለው። አብረን ለዚህ ነው የራሳችሁን መዳን ፈጽሙ የሚለን መዳን አንድ ጊዜ ተፈጽሞና ያበቃ የሆነ እንደሆነ ለምንድን ነው ቅዱስ ጳውሎስ ገና እንዳልተፈጸመ ፈጽሙ የሚለን? መዳን የሚጀመር ነው። መዳን የሚፈጸም ነው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል። መዳናችን የእኛን ሁኔታ ተከትሎ የሚመጣ አጸፋ እንጂ ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ የሚጫንና የሚሰጥ አይደለም። የኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ አለ። ምን ማለት መሰላችሁ? በእግዚአብሔር ቃል አስደግፍና ልንገራችሁ እንዲህ ይላል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ብንጸና ከእርሱ ጋር እንነግሳለን ይልና፣ ብንክደው ግን እርሱ ደግሞ ይክደናል ይላል። አያችሁ፣ ብንጸና ነው ከእርሱ ጋር የምንነግሰው የእኛን ያጸፋ ምላሽ የሚሆነው በጽናታችን ምክንያት ነው መንገሳችን የሚመሰርተው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን መጽሐፍ ቅዱስ። ሌላ ሀሳብ ላቅርብላችሁ። አንዳንዶች ማመን የመዳን ፍጻሜ አድርገው ይቆጥሩታል። ምን ማለት ነው? ሰው ያመነ ዕለት በቃ መዳኑ ተፈጽሟል፣ ድኗ መንግሥተ ሰማያት ገብቷል፣ ከኢየሱስ ክርስቶስ አጠገብ ተቀምጧል። እንደውም አንዳንዶች ጨክ ነው አማኝ በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ብሎ እስከ ማወጅ ደርሰዋል። ኃጢአተኞች እንኳን ብንሆን እንድናለን ብለው ማውራት ሁሉ ጀምረዋል። ይሄ ምንኛ አሳፋሪ ትምህርት እንደሆነ ተመልከቱ። ብንጸና ከእርሱ ጋር ነው ምንነግሰው፣ ብንክደው ግን እርሱ ደግሞ ይክደናል የሚለው ቃል ተረስቷል። ማመን መጀመሪያ እንጂ መጨረሻ አይደለም። ማመን መሠረት እንጂ መደምደሚያ አይደለም። ማመን መነሻ እንጂ መፈጸሚያ አይደለም። ወገኖቼ አንድ ምሳሌ ልስጣችሁ። አንድ ቤት የሚሰራ ሰው የቤት መሰረት እንዳወጣ ኖ ቤቴን መርቆልኝ ብላችሁ ትሄዳላችሁ? በእርግጠኝነት አትሄዱ። መሰረት ማውጣት ማለት ቤት መገንባትና መጨረስ ማለት አይደለም። መሰረት አውጥቶ ቤቴን መርቆልኝ ካላችሁ ወገኖቼ፣ ይሄ ምርቃት ሳይሆን ገቢ ማሰባሰቢያ ነው ሊሆን የሚችለው። ቤት ቤት እኮ የሚሆነው ጣራና ግድግዳ ኖረውት በዚህ ዘመን እንደውም ማጌጫና ሟሟያ ስራዎች፣ የማጠናቀቂያ ስራዎች ሞልተውት ያለቀ እንደሆነ ነው። ቤት ቤት የሚሆነው ለዚህ ነው። እምነት መሰረት ነው ያለው ሊቁ ቅዱስ ዮሐንስ አፈወርቅ። ማመን መሰረት ነው እንጂ መደምደሚያ አይደለም ያልኳችሁ ለዚህ ነው። ማመን መነሻ ነው እንጂ መፈጸሚያ አይደለም ያልኳችሁ ለዚህ ነው። ይሄንን የሚያረጋግጥልን የእግዚአብሔር ቃል ልትነግረን ትችላለህ? አዎ ነግራችኋለሁ። በሮሜ መልእክት ምዕራፍ 13 ቁጥር 11 ላይ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይላል ካመንበት ጊዜ ይልቅ ይላል መዳናችን ወደኛ ይቀርባል ይላል። ከማመን ጊዜ ይበልጥ መዳናችን ወደኛ ይቀርባል የሚለው የማመን ጊዜ መዳንን የመፈጸሚያ ጊዜ እንዳልሆነ የሚያረጋግጥ ነው። ካመንበት ጊዜ ይልቅ ማለት ከማመናችን ጊዜ ይበልጥ መዳናችን ወደኛ የሚቀርበው በአገባብ እንመላለስ፣ በስካር አይሁን፣ በዘፈን አይሁን፣ በመዳራት አይሁን እያለ ይቀጥላል። አያችሁ፣ መዳናችን የበለጠ ወደኛ የሚቀርበው ካምንበት ጊዜ ይበልጥ በእነዚህ ምግባራት ስንመላለስ ነው። ያ ማለት ምን ማለት ነው? ያምንበት ቅጽበት መዳናችንን የፈጸምንበት ቅጽበት አይደለም። ለዚህ ነው ማመን መነሻ እንጂ መፈጸሚያ አይደለም። ያደርኳቸው መዳናችን ወደኛ ቀርቧልና የሚለው የሚቀርብ ነገር እየቀረበ የሚመጣ ነገር መዳን ሂደታዊ መሆኑን ነው የሚያሳየው። አያችሁ በሂደት ስለምንፈጽመው ነው የራሳችሁን መዳን ፈጽሙ የሚለው የሚጀመር ነገር አማይደል የሚፈጸመው? የሚፈጸም ነገር ደግሞ ጊዜ አይደል የሚፈልገው? ጊዜ የሚፈልግም ነገር አይደል እንደ ሂደታዊ የሚሆነው። ለዚህ ነው ኦርቶዶክሳዊት ቤተ ክርስቲያን ድነና እየዳንን ነው እንድናለን የምትለው። መዳናችን በማመን ብቻ አንዴ ተፈጽሞ ያበቃ ቢሆን ኖሮ እነዚህን በስካር አይሁን በመዳራት አይሁን በዘፈን አይሁን እያለ መግለጽ ለምን ያስፈልገዋልስ? አያችሁ የራሳችሁን መዳን ፈጽሙ የሚለው ቃል በማመን ብቻ ሳይሆን ይልቁንም በእምነት በመጽናት በምግባራት በማሸብረቅ በትሩፋት በማጌጥ እስከ መጨረሻው በመጽናት የሚፈጸም እንጂ አምኛለሁ፣ ድኛለሁ ተብሎ የሚፎከርበት አይደለም። አንድ ሊቅ እንዲህ ይላል፤ ማመን ችግኝ እንደ መትከል ነው ይላል መተከል ብቻ በቂ እንዳልሆነ በመድህኑ ማመን ብቻ በቂ አይደለም ይላል። ለችግኙ መብቀል መጽደቅ፣ ውሃ ማጠጣት፣ ከአረም መጠበቅ፣ ከነፋስ መከላከል፣ መንከባከብ እንደሚያስፈልግ በመድህኑ ያመነውን መዳናችንን ለመፈጸም ኃጢአት ከሆነ ከአረም ነገሮች እየተለየን በፈተናዎች ሁሉ እየጸና የእግዚአብሔርን ቃላትና የሚያሳድጉንን መንፈሳዊ እድገቶቻችን የሚጨምሩልንን ምስጢራት ቤተ ክርስቲያን በመሳተፍ እናድጋለን፣ መዳናችን እንፈጽማለን እንጂ ማመን ብቻ በቂ ነው ማለት አይደለም ይላል ሊቅ። መተከል ብቻ በቂ እንዳልሆነ በመድህኑ ማመን ደግሞ በቂ አይደለም። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን። አንዳንዶች በጣም የሚገርም ሀሳብ ያነሳሉ። በጣም የሚደንቀው ቅድም እንዳልኳችሁ አንዴ ያመን ነው ለዘላለም ልንድን ነው ይላሉ። ስለዚህ ኃጢአት እንኳን ብንሰራ መዳናችን የማይቀር ነው ይላሉ። ቃል በቃል ከነሱ መጽሔት ላይ ነው ያነበብኩላችሁ። አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም ብለው የሚለፈልፉላችሁ ለዚህ ሳምን ብቻ ድኛለሁ የሚሉን ካለፈው ብቻ ቢሆን እሺ፣ ግን ገና ከሚመጣውም ኃጢአት ማለታቸው መሆኑ እኮ ነው ከባድ የሆነው። ምን ማለታቸው እንደሆነ ታውቃላችሁ? ድኛለሁ መንግሥተ ሰባትን እንደምወርስ አምናለሁ የሚሉን ከሆነ ወይም አረጋግጫለሁ የሚሉን ከሆነ ኃጢአት እንደማልሰራ እርግጠኛ ነኝ እያሉን ነው። ይሄ ደግሞ እንዴት ውሸታምነት! ደግሞስ ምን እያሉን ነው? ኃጢአት ብሰራ እንኳን ንስሐ እንደምገባ አልጠራጠርም ማለታቸው ነው። ይሄ ደግሞ እንዴት እንዴት ያለ እርግጠኝነት ነው! ደግሞስ ንስሐም በፍጹም ተቀባይነት እንዳለው አውቃለሁ ማለታቸው እኮ ነው። ይሄ ምንኛ ድፍረት ነው! አማኞች ሆነው በመጽሐፍ ቅዱስ እንዴት እንደተባሉ የቅዱሳት መጻሕፍትና የለቃላት ተመልከቶ ሞቶ ከወገናችንም ያሉት ፍሬ ቢሶች ሆነው እንዳይቀሩ ይላል። ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው በመልካም ስራ ስለ መጽናት ይማሩ ይልላችኋል። አያችሁ ከወገናችንም ያሉት ማለት አማኞች ጭምር ፍሬ ቢሶች ሆነው እንዳይቀሩ የሚለው ፍሬ ቢስ ሆነው ገለባ ሆነው ወደ እሳት ሊጣሉ እንደሚችሉ አይናገርምን? ፍርድ ከእግዚአብሔር ቤት ተነስቶ ይጀምራል ማለቱ አማኞች ወገን ፍርድና ቁጣ እንደሚመጣ የእግዚአብሔር ቃል አያሳይምን? እንዴት ነው አንድ ሰው ወደፊትም ከሚመጣው ኃጢአት ድኛለሁ ብሎ ሊያውጅ የሚችለው? ወገኖቼ እኛ ኦርቶዶክሳውያን እግዚአብሔርን ስለ ማዳን ጸጋው ጠርጥነነው እንዳይመስላችሁ፣ ይልቁኑ ራሳችንን ስለማናምነው ነው። አንዳንዶች እግዚአብሔርን ማናምን አድርገስ ራሳችንን ነው ማናምነው። ወገኖቼ አዲስ አበባ ኮንዶሚኒየም የሚባል መኖሪያ ቤት በመንግስት ይገነባል። እስኪ ልጠይቃችሁ፣ መንግስት ኮንዶሚኒየም ገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው አይደለም? በፍጹም አይደለም። መጀመሪያ ይመዘገባል፣ ከዚያ ይቆጥባል፣ ሳያቋርጥ ይተጋል፣ ከዚያ ደግሞ ማጠናቀቂያ ስራ በራሱ ይሰራል። እነዚህን ሁሉ ሂደቶች ያልፋል እንጂ መንግስት ኮንዶሚኒየም ገነባ ማለት ሁላችንም እንገባለን ማለት አይደለም፣ በፍጹም አይደለም። ዋጋ መክፈል መሳተፍ ያስፈልጋል ለዚህ ነው የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል ይውላችሁ መጽሐፍ ቅዱስ በግልጽ እንዲህ ይላል በማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻው የሚጸና እርሱ ይድናል የሚል ቃል አለ እስከ መጨረሻው የሚጸና እርሱ ነው የሚድነው ይላል አያችሁ መዳናችን በማመናችን ብቻ ብቻ ነው ያልኩት በማመናችን ብቻ ሳይሆን የሚወሰነው መዳናችን የሚወሰነው በመጽናታችን አያችሁ ያመኑትን ሁሉ ምን እንደሚላቸው አላያችሁም? ንስሐ ግቡ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተጠመቁ የሚላቸው ለምን ይመስላችኋል? ማመን ብቻ በቂ ስላልነበረ ነው። አያችሁ እስከ መጨረሻው የሚጸና እርሱ ይድናል የሚለው መዳን በጸጋው ብቻ አንድ የተፈጽሞ ያበቃ ቢሆን ኖሮ ይድናል እያለ ገና የወደፊት መዳን ለምን ይፈጽማል ለምን ይናገራል? ካላችሁ ቅድም እንዳልኳችሁ ነው። የምንፈጽመው ሊገለጥ የተዘጋጀ በመጨረሻው ዘመን የሚሰጠን መዳን አለ። እሱን ነው እስከ መጨረሻው የሚጸና ነው ሚድ ነው የሚለው አያችሁ። መዳናችንን የሚወስነው ጽናታችን እንጂ ማመናችን ብቻ አይደለም። ማመናችን ለዚህ ሁሉ ግን መሠረት ነው። የሚጸና እርሱ ይድናል። የሚለው ጽናትን የሚያመለክት ነው። ለዚህ ነው ፓትሪያርክ ፖፕ ሺኖዳ ሳሊቬሽን ኦፍ ሳሊቬሽን ኢን ሞመንት የሚል አንድ መጽሐፍ አላቸው። እዛች መጽሐፍ ላይ አስደናቂ ቃል ተናግረዋል። ምን ይላሉ? መዳን የሕይወታችን ሙሉ ታሪክ ውጤት እንጂ ስናምን በቅጽበት የምንፈጽመው አይደለም ብለው የተናገሩት ሳሌቬሽን ደ ስቶሪ ኦፍ ደ ሆል ላይፍ፣ የሕይወታችን ሙሉ ታሪክ ውጤት። እሱን ነው እስከ መጨረሻው የሚጸና እርሱ ይድናል ብሎ ያስቀመጠው ይሄንን መጽሐፍ ቅዱሳዊ ቃል ሰማዕቱ ቅዱስ ቆጵሪያኖ ሴንሲፕሪያን እንዲህ ብሎ ተርጉሞታል። እስከ መጨረሻው የሚጸና እርሱ ይድናል የሚለው ቅዱስ ቆጵሪያኖ ሴንሲፕሪያን ምን ብሎ ተርጉሞታል መሰላችሁ? እስከ መጨረሻው የሚጸና ግን እርሱ ይድናል ተብሏል። ስለሆነም ከዚህ ፍጻሜ በፊት ያለ ማናቸውም ነገር ቢሆን ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላል ደረጃ ብቻ ነው እንጂ የመውጣትንና ሙሉ ውጤት ያገኘንበት ከጫፍ የደረስንበት የመጨረሻ ነጥብ አይደለም ይላል። ከመጨረሻው በጽናት ምክንያት ከሚገኘው ከመጨረሻው በፊት ያለ ማናቸውም ነገር የመወጣጫ መሰላሎችና ደረጃዎች ናቸው እንጂ ጫፍ የደረስንበት ነገር አይደለም ይላል። ስለዚህ የራሳችሁን መዳን ፈጽሙ። እስከ መቼ? እስከትሞቱ ድረስ ነው። የሰው ልጅ የሕይወት ጉዞ ቀጣይነት ያለው የተጋድሎ ጉዞ ነዋ። በድህነት መንገድ የምንጓዘው እስከ መጨረሻው ህቅታ ነው። ድህነት ከልደት እስከ ነፍስ ህቅታ በትጋት ጠብቀን የምንፈጽመው ነዋ። ድህነታችንን ለመፈጸም ወደ ዘላለማዊ ሕይወት በሚወስደው መንገድ እለት እለት እንመላለሳለና ይሄ ነው ድንና ይዳንን ነው እንድናለን የምንለው ወገኖች፣ ንዑድ ክቡር የሚሆን ሐዋርያ ጳውሎስ ደቀ መዝሙርን ጢሞቴዎስን እንዲህ ብሎ መክሮታል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንዲህ ይላል፣ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ይላል። ልብ በሉ፣ ጢሞቴዎስ እኮ የቅዱስ ጳውሎስ ደቀ መዝሙር ነው። ጳጳስ አድርጎ ሾሞታል እሳትን እንደሚያቀጣጥል እጆቼን በመጫን በአንተ ውስጥ ያለውን ጸጋ ብሎታል ሾሞታል ከዚህ ሁሉ በኋላ ምን እንደሚለው ታውቃላችሁ በእነዚህም ጽና ይህን ብታደርግ ብታደርግ ነው የሚለው ያመነ ብቻ ከሆነ ለምንድ ነው ብታደርግ የሚለው ለምንድን ነው ጽና የሚለው አንዴ አምኖ የተፈጸመና ያበቃ ከሆነ ስለ ማድረግና ደግሞም በዚያ ስለ መጽናት ለምድሮ የሚሰብከው አያችሁ እያንዳንዱ የራሱን መዳን ለመፈጸም ድርሻውን ስለሚወጣ እነዚህን ብታደርግ ደግሞም ብትጸና የሚለው ቃል ይህን ነው የሚያሳየው። ቀጠል ሊያደርግና ራስህንም የሚሰሙህንም ታድናለህ ይለዋል። አየህ የትኛው መዳን ነው ካላችሁኝ፣ በመጨረሻው ዘመን ሊገለጽ ዘንድ የተዘጋጀው መዳን እንዲህ። በቃ ጽናት፣ ሁለተኛስ ማድረግ። የሚደረግ ነገር አላያችሁ? ቅድም በጥረትና በትጋት እግዚአብሔር በጸጠን ጸጋ መሰረትነት ላይ ልንፈጽመው የሚገባን ብዬ የነገርኳችሁ እሱ ነ መዳኑን፣ አንዴ በማመኑ ምክንያት ያገኘ ከሆነ ጢሞቴዎስን ታድናለህ እያለ ለምን ስለ ሌላ መዳን ይናገራል ካላችሁኝ፣ ድነናል፣ እየዳንን ነው፣ እንድናለን መፈጸም ስላለበት ነው። ይሄ ደግሞ መሰረት የሚያደርገው በማድረግ ላይ ነው። ማድረግ ደግሞ መስራት ነው። ተጋርሎ ነው። የሁልጊዜ ኑሮ ነው። የዕለት ዕለት መመላለስ ነው። አንድ ሌላ የእግዚአብሔር ቃል የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። የሚፈጸመው በጽናት ነው። ምእመናን፣ የተሰጠን የተስፋ ቃል ምንድን ነው? የመዳንን ተስፋ የሚል ቅድም አላነበብኩላችሁ? የመዳንን ተስፋ የተስፋውን ቃል እንድታገኙ ማግኘት ምን ማለት ነው? ገና እንዳላገኘን አሳይም፣ እንዳልተፈጸመ አሳይም። ለዚህ እኮ ነው ንዑድ ክቡር የሚሆን ጳውሎስ እኔ ገና እንዳልያዝኩት እቆጥራለሁ የሚለው እኮ ለዚህ ነው። መዳን ያበቃና የተፈጸመ ከሆነ ለምን ስለንሳ ይሰበካል? ለምን ጉባኤ ይዘረጋል? ለምን ጾም ይጾማል? ለምን ጸሎት ይጸለያል? ለምን ዲያብሎስስ መንጋውን ለምን ይዞራል? እንዳልመሳል ይውጥ ለምን ያገሳል? ብርቱ የመዳን ጉዞ ውስጥ ስላለን ነዋ። አባ መቃሪዎስን አጋንንት ሁል ጊዜ ወደ ጆሮው እየመጡ ምን ይላሉ መሰላችሁ? መቃሪዎስ ሆይ ጸድቀሃል እኮ፣ መቃሪ ሆይ ድናሃል እኮ ይሉታል። አባ መቃሪዎስ ሁል ጊዜ እንዲህ ይላቸዋል፣ ገና ነኝ ይላቸዋል። ወገኖቼ፣ ገና ነን። ገና እንዳልያዝኩት የሚለው የቅዱስ ጳውሎስን ቃል ተመልከቱት። መላእክት አጅቧት በከበረች ሞቱ ጊዜ ወደ ሰማይ እየዘመሩ ሲወስዷት ያኔ ነው አባ መቃሪዎስ ሴጣን ሆይ አሁን ገና ጽድቅ ያለው ያለው ቆመሃል፣ ትውደቅ፣ ትነሳ፣ ትንገዳገድ፣ ትጽና አላወክም። ታዲያ እንዴት ነው አብቅቻለሁ የምትለው? ገና ነኝ በለው። ምክንያቱም ሳትፈጽመው እንዴት ትፈጽመዋለህ? ዙሩ ሳያልቅ አቋርጠህ ይሁን ፈጽመህ ይሁን በምን ይታወቃል? ለዚህ ነው መጽሐፍ ቅዱስ ይህንን የሚያትተው እንደና ባርሳኔዎስ ሁል ጊዜ በጸሎቱ ምን እንደነበር ታውቃላችሁ? ጌታ ሆይ፣ እንባውን እያፈሰሰ እግሩ ስር ያለውን ሰሌም በእንባው እያራሰ ሁል ጊዜ ጸሎቱ ምን እንደነበር ታውቃላችሁ? ጌታ ሆይ እንድጀምር እርዳኝ ይል ነበር። ሳይጀምሩ እንደጨረሱ ካሉት እግዚአብሔር ይጠብቃል። ጌታ ሆይ ሁል ጊዜ ጸሎታችን እባክህን አስጀምረን ይሁን ጀማሪ ሳለን ደርሻለሁ ከማለት ጌታ ሆይ ሰው ውርኝ እንበለው።